ሰላም ለእናንተ ይሁን። የተወደዳችው ቅዱስ እግዚአብሔር ሕዝቦች ለእርስ የትልያችሁ ምርጥ ወገኖች እንደምንዋላችሁ። ዛሬ ደግሞ እግዚአብሔር ለአንዲት ነፍስ ይናገራል። ክብር ለኢየሱስ ሲሆን አንደኛ ሳሙኤል ምዕራፍ 17 ላይ የሚናገር ቃል አለ። ዳዊት የወንድሞችን ደህንነት ለመጠየቅ በሄደበት ሰዓት ጎልያድ እየፎከረ የሕዝቡን ልብ እንዳወረደ አይቷል። በዛም ሰዓት ዳዊት በምክንያት ነው። እግዚአብሔር በትንሹ ዳዊት ትልቁ እግዚአብሔር የሄደው ቁጥር 29 ላይ ሲፈሩ ሲደነግጡ የተናገረው ንግግር አለ ለሳኦል ዳዊት ምን አለ? በሚገርም ሁኔታ ክብር ለኢየሱስ ሲሆን ቁጥር 32 ላይ ዳዊትም ሳኦልን ከዚህ ከፊልስጤማዊ የተነሳ የማንም ሰው ልብ አይሸበር፣ ባሪያ ሄዶ ይወጋዋል አለ። ከዚህ ከፍልስጤማዊ የተነሳ የማንም ልብ አይሸበር። ዛሬ ልባችሁን የሚያሸብር ማን ነው? መልኩን ቀይሮ ፕላኑን ቀይሮ፣ በጌታ በኢየሱስ ክርስቶስም ዛሬ ልብሽ አይሸበር፣ ልብ አይሸበር። ከእነሱ ጋር ካለው ይልቅ ከአንተ ጋር ከእኛ ጋር ያለው ታላቁ እግዚአብሔር የኪዳን አምላክ እግዚአብሔር ይበልጣልና ኢየሱስ ክርስቶስ ጌታና ጌታ ነው። ይሄ አደገኛ ሰዓት ነው። ጠላት በተለያየ መንገድ መልኩን ቀይሮ ስታይሉን ቀይሮ እየመጣ ያለበት ሰዓት ነው። ወገን የምትነቃበት ሰዓት ነው። በጌታ በኢየሱስ ክርስቶስም ስራው የፈረሰ ይሁን። የእግዚአብሔር ቃል ሁሉን ድል ይነሳል። ስለዚህ እኔ እወገዋለሁ አለ ዳዊት። በስጋ አይን ሲታይ ትንሽ ብላቴና ነው፣ ግን ትልቁ እግዚአብሔር ከዳዊት ጋር አለ። የዕድሜ ጉዳይ አይደለም ወገኖቼ። ክብር ለኢየሱስ ይሁን። የኪዳን ጉዳይ ነው። የኪዳን ጉዳይ ነው። ኪዳን ስራውን ይሰራል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! አይውደቃለው። ሳኦልን መልሰው፣ በጣም የሚገርመው አንተ ገና አንድ ፍሬ ልጅ ነህ፣ አንድ ፍሬ ልጅ ነህ። ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህንን ፍልስጤዋ ልትገጥመው አትችልም አለ ሳኦል። እግዚአብሔር የቀባው ሳውል የእግዚአብሔር መንፈስ ከሱ ስለሄደ በሚገርም ሁኔታ ስልፍናን ሲናገር እናያለን። የእግዚአብሔር መንፈስ ጥሎን ከሄድን ወገኖቼ ድልን አንናገርም። በናዝሬቱ ጌታ በኢየሱስም። ለዚህ ነው ዳዊት መንፈስን ከኔ አትውሰድ አለ። ዛሬ የእግዚአብሔር መንፈስ ከኛ እንዳይወሰድ መጠንቀቅ አለብን። የእግዚአብሔርን ነገር እንድንጥል በውስጥ በውጭ በተለያየ ነገር መልኩን ቀይሮ ሰይጣን ይመጣል ግን ሀሳቡን ልንስተው አይገባም። በናዝሬቱ ጌታ በኢየሱስ ክርስቶስም የእግዚአብሔርን መንፈስ ጸጋውን አልጥልም ተብሎ እንደተጻፈ የእግዚአብሔርን ጸጋ አልጥልም እንዳለም የእግዚአብሔርን ጸጋ ሊያስጥል የመጣ የጨለማ ስራ፣ የክፉ ስራ፣ የአጋንን ስራ፣ ከሰዎች ጀርባ ያለ ማንኛውም ምክር ከዚህ ቃል ጉልበት የተነሳ የወደቀ ይሁን የተመታ ይሁን። ኢየሱስ ክርስቶስ ጌታና ጌታ ነው አትችልም አለው ማን ሳኦል ለምን የእግዚአብሔር ቅባት ስለሄደበት የእግዚአብሔርን ድምፅ መስማት ስላቃተ የስጋው ድምፅ አትችልም ነበረም ዳዊት ጋር ያለውን እግዚአብሔር በዳዊት ውስጥ ያለውን የእግዚአብሔርን ፕላን ሳኦል ማየት አልቻለም ለምን ከእግዚአብሔር ሀሳብ ስለወጣ የእግዚአብሔር መንፈስ ስለተወሰደበት አትችልም የሚል መንፈስ የተመታ ሆነ። አትችልም የሚል መንፈስ የተገለበጠ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ኃይልን በሚሰጣችሁ በክርስቶስ ሁሉን ትችላላችሁ። በወደደን በእርሱ ካሸናፊዎች እንበልጣለን ተብሎ እንደተጻፈ ስለተወደድን፣ እናሸንፋለን። ኪዳን ስላለን እናሸንፋለን። አትችልም አለው። አትችልም አለው። ዳዊት ግን ሳኦልን እንዲህ አለው። አገልጋይ የአባቱ አገልጋይ የአባቱ በጎች የሚጠብቅበት ጊዜ እኔ አገልጋይ እግዚአብሔር ባሪያ በጎቼን በምጠብቅበት ጊዜ አንበሳ ወይም ድብ መጥቶ ከመንጋው አንዱን በግ ነጥቆ ሲሄድ ተከትዬ በመሄድ እመታውና ከአፉ አስጥለው ነበር አለ። የሳኦል አትችልም የሚለው ቃል ዳዊትን ሊያስቆብ አልቻሉም። አልፎ መሄድ ሆነለት። ክብር ለእግዚአብሔር ይሁን። አትችልም አለው አስተፋው ነበረ፣ አስጥለው ነበረ። ፊቴንም ወደ እኔ በሚያዞርበት ጊዜ ጎሮሮውን ይዤ በመምታት እገለው ነበረ። ባሪያ አንበሳና ድብን ገሏል። ይህንን ያልተገረዘ ፍልስጤማዊ የህያው እግዚአብሔር ስራ ሰራዊት ተገዳድሯል እና መጨረሻው ከእርሱ እንደ አንዱ ይሆናል። ሃሌሉያ! ከአንበሳ መዳፍና ከድብ መንጋጋ ያዳነኝ እግዚአብሔር አሁን ከዚህ ፍልስጤማዊ እጅ ያድነኛል አለ። ልክ ይህንን መልስ ሲሰጠው፣ ሃሌሉያ ዳዊት በዳዊት ውስጥ ያለው እግዚአብሔር ይሄንን ሲናገር ዳዊት አይደለም፣ ይሄ በትንሹ ዳዊት ውስጥ ትልቁ እግዚአብሔር ነበር መልስ ይሰጥ የነበረው። ከዛ በኋላ መመለስ ስላልቻለ ሳኦልም፣ ሂድ፣ እግዚአብሔር ከአንተ ጋር ይሁን አለው። ከዛስ ዳዊት ጎልያድን ምን አለው? መቶት ጣለው። ኢየሱስ ክርስቶስ ጌታ አለ። በእሱ ላይ የተገባው ኪዳን ተፈጸመ። ስለዚህ ከኪዳኑ የተነሳ ጠላት ይገዛልል፣ ከኪዳን የተነሳ ጠላት ይወድቃል። በጌታ በኢየሱስም ዛሬ አትችም አትችልም አትችሉም የሚል መንፈስ የተገለበጠ የሆነ በናዝሬቱ ጌታ በኢየሱስም የተገለበጠ የሆነ የጨለማ ስራ የተገለበጠ የሆነ የክፉ ስራ የተገለበጠ የሆነ የአጋንንቶች ስራ የተገለበጠ የሆነ በዚህ ቃል ላይ ተገባለ ኪዳን በኢየሱስም ይፈጸማል። እመኑ እንጂ